ጠዋት ከቤት ስወጣ፣ ምንድን ነው ጥፍርህ? ምን ያርገህ? ለምን አትናገርም? ቤት ስወጣ ማለት ነው። ቤት ላይ ቢያንስ አንድ አመት ከምናምን ይሆነዋል ህፃን ልጅ ነው እሺ። እዛ ኪሱ ውስጥ ወረቀት ይዟል ምናምን እኔ በር ላይ ቁጭ ብለ ሁላ ቤቴን እንዴት እንዳወቀችው ምናምን አላውቅም። በቃ አንድ ቀን ስተት ነው። አንድ ቀን ልጁ የማን ነው የሚለው ደብዳቤ ላይ ያንተ ነው። ቤት አለ። ልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍጽንም ጠርቼ ከልጁ ጋር ነው ቁጭ ያለው። እዛ ወረቀቱን ሳነበው ቀኑን ምናምን አስታወሰችኝ። እንዲ እንዲ ቀን ምናምን አለችኝ። እዛ ልጅቷ የለችም እኔ ከብዶኝ ሄጃ ያለው ምናምን አለችኝ። እስከ አንድ አመት በቃ ትንሽ እንኳን ምግብ ጀምሮለታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ተከታዮች እንዴት ናችሁ? ደህና ናቸው፣ ሰላም ናችሁ? አላችሁ አለ፣ አልሐምዱሊላ። የዛሬ እርሴ ሀይሚና ብሩኬ ናቸው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክና ሰብስክራይብ አድረጋችሁን እንዳትረሱ። ብሩኬ በድብቅ ልጅ እንዳለው ለሃይሚ አነገራትም፣ ሀይሚ በጣም ግራ ገብተዋታል። ብሩኬ ግን ልክ አይደለም። እንግዲህ ያው ብሩኬ ያለውን የሆነች ልጅ ጠዋት ደብዳቤ አምጥታ ሰጠችኝ እና ደብዳቤው ደግሞ ሳነበው ልጅ እንዳለኝ ነው የሚገልጸው ነው ያለው ማለት ነው። መቼም ብሩኬ ልጅ ሳይኖረው ልጅ አለው አይባልም። የራሱ ልጅም ባይሆን የአንተ ልጅ ነው አይባልም። ምክንያቱም የሰው ልጅ ዝም ብሎ የአንተ ልጅ ነህ አይባልም። ውሸት ከሆነ ደግሞ ያው ታውቃላችሁ በሕግ ትጠየቃላችሁ ማለት ነው። ስለዚህ ብሩኬ ልክ አይደለም ማለት ነው። ሲቀጥል ደግሞ ምንም ምንም ይሆን በሀይሚ መደበቅ የለበትም። ሀይሚ ያው እንደምታዩዋት በጣም ግራ ገብተዋታል። በቃ እኔ እንጃ፣ እሷ ራሷ ማመን አቅተዋታል። ብሩኬ እውነትህ ነው የአንተ ልጅ ነህ እያለች በጣም በቃ እያፋጠጠች ነው ብሩኬም ም ደግሞ ያው አልዋሽም ሰው ሆኖ የማይሳሰት የለም ተሳስቼ ነው ብሎ ያው ግልጽ አድርጎ ነግረዋታ በእርግጥ አዎ ሰው ሆኖ የማይሳሰት የለም እንሳሰታለን በሴትም በወንድም ያው ሰው ሆኖ የማይሳሰት የለም ግን እንግዲህ ያው አንድ ተሳስተዋል ድጋሚ ግን መድገም የለበትም ነው የምለው እንደኔ አስተያየት እና ያው ሀይሚ እስከዛሬ አብረው ሲኖሩ ልጅ እንዳለው አታውቅም። ያው ሀይሚና ብሩኬ የምናውቃቸው እስከዛሬ ፋብትን ትን ብለው ስቀው ሰደስተው ሲያዝነው ነው የምናውቃቸው ማለት ነው። ሀይሚና ብሩኬ አንድ ላይ ሲኖሩ ሀይሚ ልጅ እንደሌላት፣ ብሩኬም ደግሞ ልጅ እንደሌለው ነው የምናውቀው ማለት ነው።